ትሁት የግፈኛዋ ሚስት እና የሰራተኛዋ ፍጥጫ ክፍል አርባ ሰባት ተለቀቀ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ሲሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑ፣ ነባሮች ደግሞ ላይክ እና ሼር በማድረግ ቪዲዮውን ይመልከቱ። ዛሬ እንግዲህ በባለፈው ክፍል ዳኒ ውሳኔውን ወስኖ ከነ አባባ ቤት ለቆ ወደ ቤተሰቦቹ ጋር ለመሄድ እንግዲህ ሻንጣውን ሸከፍ አድርጎ አባባ ጋር ቆሞ አባባ ይቅር በለኝ ላደረግኩት ነገር ሁሉ በማለትም እንግዲህ ከአባባ ይቅርታውን እየጠየቀ ነበረ። አባባም እንግዲህ ይቅር ብያለው ልጄ በማለትም እኔ እኮ ቆየሁኝ ይቅርታ ካደረግኩልክ እያሉም እንግዲህ አባባም ይቅር እንዳሉት ደጋግመው ይነግሩታል። እናም እንግዲህ የት ነው የምትሄደው ብሎ ሲጠይቁት ቤተሰቦቹ ጋር እንደምሄድና እዚህ መኖርና መቀመጥ እንደማይፈልግ ምንሳይናለ ብዬ ነው እዚህ ከእናንተ ጋር የምኖረው፣ በማለትም እንግዲህ ከረፈደ ቢሆንም ዳኒ ያንን አሳፋሪና አስነዋሪ የሆነውን ስራ እጅጉን በጣም እየጸጸተውም ተመልክተናል ማለት ነው። አባባም እንግዲህ መሄድ እንደሌለበት ዳኒን ያስቀረዋል። ታስፈልገኛለክ መሄድ የለብህም በማለት አባባ ዳኒን ቤት እንዲ እዛው ከነሱ ጋር እንዲኖርም እንግዲህ እንዲቀር አድርገውታል ማለት ነው። ያኔ እንግዲህ ትሁት ወደ ሀገሬ ልመለስ ባብላ በወጣችበት ታይም እንግዲህ ከአንድ ወንድ ሰው ጋር ካሌብ ትሁትን ያያትና ቤት ቀርሟት መጥቶ እሷም በሩን ከፍታ ወደ ቤት ስትገባ እጅጉን በጣም ኃይለ ቃል ተጠቅሞ ተቆጥቷት ነበረ። መውጣት ስትፈልጊ እረፍታለሽ የእረፍት ጊዜሽን ተጠቅመሽ በወር አንዴ መውጣት ትችያለሽ። ከዛ ውጭ ግን በፈለግሽበት ሰዓት መውጣትና መግባት አይቻልም ብሎ ሀይለ ቃል ተጠቅሞ አስከፍቷትም ነበረ። ትሁትም እጅጉን በጣም እንግዲህ ክፉኛ ተቀይማውም ነበር። አባባም እንግዲህ ካሌብን ሙልጭ አርጎ ነበረ የተቆጣው። እናም እንግዲህ በዛሬው ዕለት ደግሞ ካሌብ እንግዲህ ትሁትን ይቅርታ እንዲጠይቃት አባባ ይነግረዋል ማለት ነው። ትሁት ምንም ችግር የለም አባዬ፣ ይቅርታ ሄደህ ጠይቃት ስላልህ እንጂ ከአንተ ከልብ ከምንጭ ይቅርታ እኳ አይደለም የምታደርግልኝ። ሆኖም ግን አንድ ላይ ሆናችሁ የምነግራችሁ ነገር አለኝ በማለትም እንግዲህ ትሁት እንግዲህ በካሌብና በአባባ አንድ ላይ ባሉበት እንግዲህ ከዚህ በኋላ መሄድ እንደምትፈልግም ተናግራለች ማለት ነው። እዚህ እናንተ ቤት ለረጅም ዓመታት ሰርቻለሁ እንግዲህ ትናንትና ወክላርክ ብዬ በወጣ እዚህ ቤት ሰራተኛ እስከሆነች ድረስ እንግዲህ እንደፈለገች መውጣትና መግባት እንደማትችል ከካሌብ ስለሰማች ማንም ሰው ነፃነቷን እንዲጋፋትና እነሱ ቤት ደግሞ ለረጅም ጊዜ በማገልገልና በመስራት የኖረች ስለሆነ በወር አንዴ እንደማንኛውም እንደ ማንኛውም እንግዲህ አገልጋይ ሰራተኛ እንደዛ እንዲፈቀድላት አይደለም የምትፈልገው፣ በፈለገችበት ታይም በነፃነትና በፍሪዳም መኖርን የምትፈልገው ትሁት። ካሌብ ግን ያንን ነገር አልወደደላትም። በእርግጥ እንግዲህ ካሌብና ትሁት ተዋደዋል፣ ተፋቅረዋል። ነገር ግን ማን ደፍሮ እንደሚወዳት እሱም እንግዲህ ደፍሮ ትሁትን እወድሻለሁ፣ አፈቅርሻለሁ ለማለት በንዴት እና በብስጭት ነው እየገለጸላት ያለው። ትሁትም እንግዲህ በጣም በሚያሳዝን ሁኔታ የምትወደው እና የምታፈቅረው እሱን ነው። ነገር ግን እንዳፈቀረችውና እንደወደደችው ስላልተረዳ አልተረዳኝም በማለት በጣም እየተበሳጨችና ደስታ እርቋት እንግዲህ ያቺ የምናቃት ትሁት ሳትሆን ዛሬ ላይ ጅጉን በጣም እንግዲህ ፍቅር የሚባለው ነገር እርብሽብሽ አድርጓት እየተሰቃየች እንግዲህ ተመልክተናታል ማለት ነው። ያነጫነጫታል፣ ያጣላታል። እንግዲህ ፊቷን እያኮሳተረች ተመልክተናል ማለት ነው። አባባና ያ የሰማይ ስባሪ የሚያክለው አጋቹ ተገናኝተው አባባ እንግዲህ ያንን ሰውዬ እጅጉን በጣም ተናደውበት እንደነበረ ዛሬ እንዴት እንደዚህ ልትዳፍር እንቻልክ? ብሎም እንግዲህ ሲጠይቀው አባባ ያኔም እኮ አንተ ጨለማን ተገና አድርገህ እንጂ በማለትም እንግዲህ ያው አባባ መናገር ያለባቸውን ነገር ተናገሩ። ከአጠገቤና ከአካባቢ መራቅ አለብክ፣ ሲሉም እንግዲህ ለዛ ለሰማይ ስባሪ ለሚያክለው ግዙፍ ሰውዬ እንግዲህ እየነገሩትም ይገኛል አባባ። አንተን እኮ እኔ መግደል ለመግደል አላንስም እኮ ነገር ግን እኔ ኑሮዬን እስር ቤት ማድረግ አልፈልግም፣ ኑሮ ያምረኛል በማለትም ነበረ መልስ የሰጡት። እናም እንግዲህ ቲናን አገኛት ያ የሚያግትላት ሰውዬ ማለት ነው። ቲናን እንግዲህ አሁን ላይ አንድ ሚሊዮን ብር እንደሚያስፈልገው እንግዲህ ይነግራታል። ስራዬን ያበላሸሽው አንቺ ነሽ፣ ሁሉ ነገሬን አበላሸሽብኛል። ስለዚህ ብር ሰተሽኝ ራሴ እንደበቅ አድርጌ ማኖር ፈልጋለሁ በማለትም ቲናም እንግዲህ ከየት አምጥቼ ነው ይህም ብር ለአንተ ልሰጥክና ልከፍልክ የምችለው በማለትም አሁን እኮ ሰውየው ነበረ ብር ሰቶኝ ልምሰጥክ፣ ነገር ግን አንተ እኮ ነህ ከያስበላህኝ ገድዬ አለው ብለከኝ። ነገር ግን እኔ እቤት ውስጥ ነበር፣ ሲሄድ ቤት ቁጭ ብሎ ያገኘሁት አንተ እኮ ነህ ጉዴ ሰራህኝ፣ እያለችም እንግዲህ በጣም ተበሳጭታም እንግዲህ ቲና አጣብቅኝ ውስጥ ትገኛለች። ብሩን እንግዲህ ይዘሽ ካልመጣሽ እንግዲህ ያው የፈለግኩትን ውሳኔ እወስናለሁ በማለትም ያ የሚያግድ ሰው አጋችሁ እንግዲህ ቲና አንዝቶባታል። ቲናም እንግዲህ ምንም አይነት ሳንቲም እንደሌላትም ተናግራለች ማለት ነው። ለጊዜው እንግዲህ ብሩን ሳትይዥ እንዳትደውልኝ ስልኬ ላይ በማለትም እንግዲህ ካጠገቧ ተለይቷል። የሆነውንና የተፈጠረውን ነገር እንግዲህ ለዳኒ ብትነግረውም ዳኒም እንግዲህ እጅጉን በጣም አዝኗል። እንዴት ነው የምታዝነው? የሆነ መላ ፍጠር እንጂ ስትለው እውነቱን ልንገርሽ እኔ በጣም ነው የምፈራው በማለትም እንግዲህ ዳኒ እውነቱን ለቲና ይነግራታል ማለት ነው። ቲና ግን ያንን አጋቹን ሰውዬ እንዲጋፈጥላት ነበር የፈለገችው እናም እንግዲህ ለምን ለፖሊስ አናሳውቅም? ስትልም እንግዲህ አንቺም እኮ ወንጀለኛ ነች፣ በማለትም ያንን ክፉና መጥፎ ስራዋን እንግዲህ ዳኒ እያስታወሳትም ይገኛል ማለት ነው። ውድና የተከበራችሁ አድማ የተመልካች ቤተሰብ የትሁት ድራማ እንግዲህ እጅጉም በጣም ደስ የሚል አስተማሪና ብዙ ነገሮችን ፎከስ የምናደርግበት የምንማማርበት ምርጥ ትወና ነው። እናም እንግዲህ ቲና አሁን ላይ አባባን ደጋግማ ይቅር በለኝ ይቅርታ አድርግልኝ እያለች ብትለምነውም፣ እኔ ዝም ብዬሽ አይደለም ተቀይሬለሁ፣ ተለውጫለሁ ስትኝ የምሰማሽ በተግባር ነው ማየት የምፈልገው በማለትም አባባ ተናግረዋታል። እናም እንግዲህ ይቅርታዋን ሊቀበሏት አልቻለም። እሷም እንግዲህ የተንኮል ሴራዋን እንግዲህ እያሴረች ትገኛለች። ቲና ተንኮል ተንኮል ነገር ለማሰብ ማንም አያክላትም፣ ማንም አይወዳደራትም። እና እስካሁን ግን እንግዲህ በምንም አይነት መንገድ እንግዲህ ተንኮሏ ተሳክቶላት እንግዲህ አላየንም ማለት ነው። እናም እንግዲህ አሁን ላይ ዳኒን እባክህን ተው፣ ተጠንቀቀ ተጠንቀቀን፣ እናንተ አንድ ላይ ሆነን መስራት አለብን፣ እነሱ አውቀው ነው እየቀለዱብህ ነው እያለችም እንግዲህ ብትነግረውም እሱ ግን በጭራሽ ከዚህ በኋላ እኔ ዳኒም እንግዲህ ለቲና እንቅጩን ነግሯታል። ከዚህ በኋላ እኔ የተንኮል ስራና ያንን መጥፎ ስራ መስራት አልፈልግም፣ ወደ አንቺ አልመለስም በማለት እንቅጭ እንቅጫንም ነግሯት ተመልክተናል። ትሁትን እንግዲህ ዳኒ ምኑ ነሽ ነው የተከፋሽው? እያለም እንግዲህ ደጋግሞም ሲጠይቃትም ነበረ። እነሱም እንግዲህ የመሰላቸው ካሌብን የምታፍቅረው ነበር። ነገር ግን እኔ ልኬንና ማንነቴን ጠንቅቄ የማቅንኝ እኔና ካሌብ ሰራተኛውና አሰሪ ነው። ከዛ ውጭ ያለፈ ነገር ምንም አይነት ግንኙነትም የለንም ሊኖረንም አይችልም፣ በማለት እንግዲህ ነገሩን ቋይታ አሳጥረዋለሽ ማለት ነው። በስተመጨረሻም እንግዲህ ትሁት ወደ ቤተሰቦቿ ለመሄድ ሻንጣዋን ሸከፍ አድርጋ አባባን እየተሰናበተቻቸው ተመልክተናል። ለስድስት ዓመታት ያክል በእኔ ቤት አገልግለሻል። እንዴት እንዲህ ቶሎ ብለሽ ብድግ ብለሽ ልህርት ያለሽ አንዳንድ የሚገዛዙ ነገሮችን የምትፈልጊያቸውን ነገሮች ሳናሟላልሽ እና ሳንገዛልሽ እንዴት ነው እንደዚህ ብድግ ብለሽ እሄዳለሁ የምትዩ በማለትም ሲሏት እነሱ እኮ የኔን ልጅነት የኔን ልጅነትና እኔን ብቻ ነው የሚፈልጉት ቤተሰቦቼ። ስለዚህ የምፈልገው ነገር ካለኝ እኔ ከመንገድ መግዛት እችላለሁ በማለትም እንግዲህ ለአባባ ትሁትዬ ምላሽ ሰጥታለች። አባባም እንግዲህ ፍላጎትሽን ልጋፋሽ አልችልም ነገር ግን ብር አስገባልሽ አለው። የምትፈልጊውን ያክል የበቂ የምትሆን ያክል ብር አስገባልሽ አለው፣ በአካውንትሽን ብሏት እንግዲህ አባባ ትውትዬ እንድትሄድባቸው ባይፈልጉም ነገር ግን ነጻነቷን መጋፋትን አልፈለጉም። በእሳቸው ሕመም እንግዲህ ለብዙ ጊዜ አብራ ስትሰቃይ እንዲሁም ደግሞ ከነዛ ከአውሬዎች እንግዲህ ከቲና እንዲሁም ከአጋሹም እንግዲህ አድነዋለች እና እጅጉን በጣም ትልቅ ውለታ ውላለታለች። የአንችን ውለታ ምን ባደርግልሽ ነው ልከፍል የምችለው እስኪሉም ድረስ ማለት ነው አባባ። እናም እንግዲህ ትሁትዬን ለመሸኘት አባባ እንግዲህ ጉድ ጉድ እያሉም ተመልክተ ናቸዋል ማለት ነው። በስተ መጨረሻ ግን የካሌብና ትሁት እንደሚፋቀሩና እንደሚዋደዱ ይናገሩ ሲሆን ትሄድ ሲሆን፣ ትሁት እንደተነሳቸው ቆርጣ ከቤት ትውጣ ይሆን? ሁላችሁም ግምት ሀሳብ አስተያየታችሁን በኮሜንት አስቀምጡልን። አባባ እንግዲህ ዳኒ ለአባባ ለምንድን ነው እኔ ምንድን ነው የማስፈልግህ ምንድን ነው የምሰራልህ ንገረኝ፣ ሲልም አባባ ቲና ፍችን እንድትፈታው ካሊብን፣ ጠይቃት ይህንን ደግሞ በአንተ በኩል ነው ልታደርግ የምትችለው በማለትም እንግዲህ ለዳኒ ትእዛዝ አዘውታል ማለት ነው። ዳኒ ይህንን እንኳን አታደርግም የምታደርገው አይመስለኝም። ሲልም አይ ልጄ ምንም ቢሆን አንተን ትሰማሃለች ልታስደርጋትም ይገባል። ከካሌብን ልጄን ትፍታው የፍቺ ወረቀቱ እንዲጠናቀቅ እፈልጋለሁ። በማለትም እንግዲህ ዳኔም እምቢ ላለማለት አባባን እሞክራለሁ፣ ነገር ግን እርግጠኛ ልሆን አልችልም ብሎ እንግዲህ የክፍል አርባ ሰባት ትሁት የግፈኛዋ ሚስትና የሰራተኛዋ ፍጥጫ እዚህ ጋር ተጠናቋል። በቀጣይ ክፍል እንግዲህ ምን ይከሰት ይሆን የሚለውን ቀጣይ አብረን የምናይ ይሆናል። አድማጭ ተመልካች ቤተሰብ ለነበረን ጊዜና ቆይታ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ እንግዲህ በያላችሁበት ሰላማችሁ ብዙ ይበል። ላይክ፣ እና ሼር፣ ሰብስክራይብ ማድረጋችሁን እንግዲህ አትርሱ ማለት ነው። ባይ ባይ።